ወዳጄ በማያገባህ አትግባ። ባልና ሚስት በትዳርና በፍቅር አብረው ይኖሩ ነበር። እኚህ ባልና ሚስት ሁለት ልጆች ነበሯቸውና ለልጆቹ ማሳደጊያ ባልየው ተጨማሪ ሥራ ሊሠራ ተስማምተው፣ ራቅ ቁዳለ አገር ሄዶ መሥራት ጀመረ። ለብዙ ዓመታት ከቆየ በኋላ ወደ ናፈቁት ቤተሰቦቹ ለመሄድ ሲነሣ ያልገመተው ነገር ከቀጣሪዎቹ ሰማ። ደሞዙ በተለያየ ምክንያት ተቆራርጦ ከሚጠብቀው ከግማሽ በታች የሆነ ሰላሳ ብር ብቻ ተሰጠው። የተሰጠውን ተቀብሎ እግረ መንገዱን ሥራ ካገኘ እየሠራ ጠርቅም ያለ ብር ይዞ ቤተሰቦቹ ጋር ለመሄድ ተነሣ። በመንገዱ አንድ ሸምገል ያሉ አባት አገኘና ወዴት ትሄዳለ ልጄ? ከየት ነውስ የምትመጣው? አሉት። እሱም ከመጀመሪያው እስከ መጨረሻው ነገራቸው። እሳቸውም እንዲህ አሉት። እንግዲያውስ ልጄ የምትፈልገውን ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸውም በላንድ አስር ብሩን አምጣ እናነግርሃለሁ አሉት። የቸገረው ነውና አንስቶ ይሰጣችኋል። እኚህ አባትም አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው ይሉታል። ሁለተኛውን አምጣና ሁለተኛውን መንገድ ልንገር ይሉታል። እሱም በየዋህነት ይሰጣችኋል። በማያገባህ አትግባ ይሄ ደግሞ ሁለተኛው ምክሬ ነው ይሉታል። በቃ ይሄ ነው ቢላቸው፣ አሁን ልጄ ሦስተኛውን አምጣና በጣም አስፈላጊውና የመጨረሻውን ስጦታ የለስጠህ አሉት። እሱም ሰጣቸው። እሳቸውም ክፉ ለማድረግ አትቸኩል ብለውት በባዶ ኪሱ ከሦስት ምክሮች ጋር አሰናበቱት። እሱም ጉዞውን ወደ ቤቱ አደረገ። በመንገድ ነጋዴዎች አግኝቶ እያወጋ ሲጓዥ መስሸ ነጋዴዎቹም ለመን በአቋራጫ እንሄድም በማለት ጉዞ ጀመሩ እሱም አብረዋቸው ጉዞ እንደጀመረ ሽማግሌው አባት ምክር ድንገት ትዝ አለው አቋራጭ ነው ብለህ በማታውቀው መንገድ አትሄድ የሚለው ስለዚህ ተመልሶ በሚያውቀው መንገድ ጉዞ ብቻውን ከጨለመ በኋላ ጀመረ ከተማ ገባ የመሸበት እንግዳነኛ አሳድሩኝ በማለት ሰው ጠየቀ አንድ የዛ ከተማ ሰውም የሁሎ ወንድሜ፣ እዛ ቤት ሄዳ ያሳድረሃል። ነገር ግን እዛ ሰው ቤት የገባ አይወጣም። ለማንኛውም መደለን ሞክር። እሱም የተባለበት ቤት አንኳኩቶ ቤት የእንግዳ ነው ግባ ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆነ ተረፍክ ባለፍከው መስመር ይወጡ የነበሩ ነጋዴዎች እኮ ተዘርፈው፣ ነጋዴዎቹም ተገለው ከተማው ለቅሶ ብቻ እኮ ነው የሆነው አለው። ያቺ አስር ብር የገዛት ምክር በብር የማትገዛ ሕይወቱን አተረፈችለት ማለት ነው። ስለመሸ የቤቱን መቤት ምግብ እንግዳው ልታቀርብለት ብላ ከጓዳ ብቅ አለች። እንግዳው አይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው፣ በዛ ላይ ማስፈራራቷ ወደ ጓዳ እስክትገባ ናፈቀ። ከዚህች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው፣ በማያገባህ አትግባ የሚለው። ሆዱ መጠየቅ እየፈለገ ፍላጎቱን ተቋቁሞ አደረ። ደግሞ ሌላ ፈተና። የቤቱ ባለቤት ከመሄድ በፊት የማሳየ ነገር አለኝ ብሎ ወደ ጓሮ ወሰደውና የሰው አጽም የሞላበትን ሜዳ አሳየው። እንግዲያው ይሄ ምንድን ነው በማለት ሊጠይቅ ፈልጎ ነበር። ነገር ግን በማያገባህ አትግባ ብሎ ራሱን እየነቀነቀ ዝም አለ። የቤቱ ባለቤትም ተገርሞ በእውነት አንተ የምትገርም ሰው ነ ይህ የምታየው ሰው ሁሉ ስለ ሚስቴ በማያገባቸው አስተያየት ስለ ሰጡ የተገደሉ ናቸው። እንደ አንተ እዚህ ቤት በእንግድነት የመጡ ነበሩ። አንተ ግን ታላቅ ሰው ስለ ሆንግ የሀብቴን አንድ አራተኛ ሰጥቼሃለሁ፣ ይዘት ሄዳለህ ተብሎ ባለብዙ ሀብት ሆኖ ወደ ቤቱ ሄደ። እዛች ደሳሳ ጎጆ የደረሰው ከሌቱ ስድስት ሰዓት ነበር። ሁሉም ነገር ቢለወጥም ቤቱ ግን አላጣውም። በትልቅ እንጨት የምትዘጋ በሩን ገፋ ሲያደርጋት ተከፈተች። አይኑ ግን ከማያምኑ ነገር ላይ አረፈ። ሚስቱ ሁለት ጎረምሶች መሃል ተኝታ፣ በንዴት ጥፉ ትልቅ ድንጋይ አንስቶ ወደ ውስጥ ሊገባ ሲል ሦስተኛው ምክር ትዝ ክፉ ለማድረግ አትቸኩል የሚለው ከቤቱ ውጪ በተደጋጋሚ ዛፍ ላይ ቁጭ ብሎ አደረ። ሚስቱ በጠዋት ተነስታ አደፋ ቀና ስትል ድንቅ የተባሏን ስታየው እልፍቷን አቀለጠችው። ዘላ ተጠመጠመችበት። ከእንቅልፉ የነቃው ባል በመደናገጥ ሳለ እጆቹን ይዛ ወደ ቤት ገብታ ሁለቱን ጎረምሶች አስተዋወቀችው። ይህ የመጀመሪያው ልጅህ፣ ይህ ደግሞ ሁለተኛው ነው ብላ እንግዲህ፣ የመጨረሻውን ምክር የልጆቹን ነብስ ከማጥፋት ረዳው ማለት ነው። ሰውየው ሦስቱ የሽማግሌው አባት ምክሮችን በደስታ ከቤተሰቡ ጋር እንዲቀላቀል አደረጉት። ስለዚህ ወዳጄ ሆይ አንተም በሕይወት ስትኖር አንድ አቋራጭ ነው ብለህ በማያታውቀው መንገድ አትሂድ። ሁለት በማያገባህ አትግባ። ሦስት ክፉ ለማድረግ አትቸኩል። ከፌስቡክ መንደር የተገኘ። በያላችሁበት ስፍራ ሁሉ ሰላማቸው ብዝት ዝት ዝት ትረፍረፍ ይበለለኝ። ከወደዳችሁት ላይክ አድርጎት ባይ ጋይስ